በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት ኤይት። ከዚህ ቀደም እንግዲህ በተከታታይ ሰባት ክፍሎች የመጀመሪያ ደረጃ ጥፋት፣ የሁለተኛ ደረጃ ጥፋት ብለን የተለያዩ የጥፋት አይነቶችን፣ ቅጣቶችን እና የሚያሰጠው ነጥቦች አይተናል። በዛሬ ፕሮግራማችን ደግሞ በሁለተኛ ደረጃ ጥፋት ስ ከተዘረዘሩት 38 የጥፋት አይነቶች አምስቱን እናያለን ማለት ነው። ከዚህ ቀደም ከ1 እስከ 25 አይተናል። ዛሬ ደግሞ ከ26 እስከ 30 የሚደርሱትን እናያለን ማለት ነው። ፎሎ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ሁለት ሰከንድ ሰጣቸዋለሁ። ሰከንዳችን አልቋል። ወደ መረጃዎቹ እንሂድ። ዛሬ እንግዲህ የምናየው የመጀመሪያው ምንድን ነው፣ የትራፊክ ተቆጣጠሪ ትእዛዝ ያልፈጸመ ወይንም የተሳሳተ መረጃ የሰጠ ወይም እንዲቆም ሲታዘዝ እንቢተኝነት ሳይቆም የሄደ ይላል። የትራፊክ ፖሊስ ትእዛዝን ያልፈጸመ ማለት ለምሳሌ ወደ ግራ ሂድ ወይ ወደ ቀኝ ሂድ ወይ ደግሞ እለፍ እየተባልን ሳናልፍ ብንቀር ልንቀጣ እንችላለን። ሌላኛው የተሳሳተ መረጃ፣ የተለያዩ መረጃዎች ልንጠየቅ እንችላለን። ለምሳሌ ዶክመንት ልንጠየቅ እንችላለን። ኬላ ማለፊያዎች ልንጠየቅ እንችላለን። የተለያዩ ነገሮች ስንጠይቅ የተሳሳተ ነገር ከሰጠ ልንቀጣ እንችላለን። ሌላኛው ደግሞ ቁሙ ስንባል እንቢ ብንል ወይ ደግሞ ጥሰን ብንሄድ ቀጣ እንችላለን ማለት ነው። እነዚህ ጥፋቶች እንግዲህ በአጠቃላይ አንድ ሺህ ብር እና ሁለት ነጥብ እያስቆጠሩብናል። ሌላኛው ሀያ ሰባተኛውን ጥፋት ስናይ በተራፊ ጭነት ላይ ተገቢ ምልክት ሳያደርግ ወይም በተሸካሪ የተጫነውን ጭነት በሚገባ ሳያስር ወይም ሳይሸፍን እያሽከረከር ይላል። ይህ እንግዲህ የማሽከር ህግና ደንብ ላይ ስልጠና አለ። ከተሸካሪ አካል ተርፎ የሚወጣ ጭነት ከፊት አንድ ሜትር ከኋላ ሁለት ሜትር ለጥ የለበትም። በነዛ ተርፍ ጭነቶች ላይ ሰላሳ በሰላሳ የሆነ ቀይ ጨርቅ ማንጠልጠል አለብን ቀን ከሆነ ምሽት ደግሞ ከሆነ ከፊት ነጭ ወይም ቢጫ ከኋላ ቀይ መብራት ማንጠልጠል አለብን የሚል ህግ አለ። ስለዚህ ይሄንን ነገር ሳናርግ ብንገኝ የጫነውን ጭነት በትክክል ሳናስር ወይ ደግሞ ሳንሸፍን ብንገኝ አንድ ሺ ብርና ሁለት ነጥብ ይቆጠርብናል ማለት ነው። ወደ 28ኛው የጥፋታኔ ስንሄድ በእግረኛ ማቋረጫ መንገድ ላይ ወይም ደግሞ የእግረኛ ማቋረጫ በ12 ሜትር ክልል ውስጥ ተሽከርካሪ ያቆመ ይላል። ይሄ እንግዲህ ምንድን ነው የእግረኛ ማቋረጫ ላይ መቆም የተከለከለ ነው። የእግረኛ ማቋረጫ ላይ መቅደም፣ የእግረኛ ማቋረጫ ላይ ዞሮ መመለስ የተከለከለ ነው። የእግረኛ ማቋረጫ ባለበት 12 ሜትር ክልል ውስጥ ማቆም የተከለከለ ይሄ ማሽከርከር ህግና ደንብ ስልጠና ላይ አለ። እነዚህ ነገሮች ጥሰን ስንገኝ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል ማለት ነው። 29 ኛው የጥፋት አይነት ስናይ የሳት አደጋ ተሽከርካሪ ውሃ መሙያ ቦታ ላይ ወይም በሳት አደጋ መከላከያና በሆስፒታል መግቢያና መውጫ በር ላይ ተሽከርካሪ ያቆመ ይላል። እንግዲህ በመንገድ ላይ ለሳት አደጋ ተሽከርካሪዎች ውሃ መሙያ ሊኖሩ ይችላሉ። እዛጋ ማቆም ክልክል ነው። ከዛ በተጨማሪ የሳት አደጋ ሆስፒታሎች፣ የተለያዩ ድርጅቶች መግቢያና መውጫ 12 ሜትር ክልሎች ማቆም ክልክል ነው የሚል ህግ ይኖራል። ይህን ደግሞ አጥፍተን ብንገኝ እዚህ ጋር ምንቀጣው ነገር አለ ማለት የሳት አደጋ ተሽከርካሪ ውሃ መሙያ ቦታ ወይም በሳት አደጋ መከላከያና በሆስፒታል መግቢያና መውጫ በር ላይ ተሽከርካሪ ያቆመ ይላል ስለዚህ እነዚህ ቦታዎች በአጠቃላይ የድርጅቶች መግቢያና መውጫ አካባቢ ላይ ማቆም የተከለከለ ነው። እዚህ ጋር የሰዓት አደጋም ስላለ ማለት ነው። ስለዚህ ይህን ጥፋት አጥፍተን ብንገኝ አንድ ሺህ ብርና ሁለት ነጥብ እንቀጣለን። ሌላኛው ሰላሳኛውን የጥፋት አይነት ስናይ ባልተፈቀደ ቦታ ወይም ባልተወሰነ ሰዓት ወይም የለማጅ ምልክት ሳይለጥፍ አሽከርካሪ ማሽከርከር ያስተማረ ወይንም ያለማመር ይላል። ማስተማር ስንፈልግ የተለያዩ ቅድመ ሁኔታዎች ይኖራሉ። ለምሳሌ የምናስተምርበት ቦታ ሰዓት ገደብ ይኖራል። ከዚህ ከዚህ ሰዓት አስተምሩ ሊኖር ይችላል። መንገዱ ጋ አይፈቅድ ይችላል ያንን ማየት አለብን። ከዛ በተጨማሪ ደግሞ ከፊትና ከኋላ 50 ሜትር ርቀት ላይ በጉልህ የሚታይ ለማጅ የሚል ጽሁፍ ሳንይዝ ማስተማር ወይ ደግሞ ማለማመድ አንችልም ማለት ነው። ይህንን እያደረግን ብንገኝ አንድ ሺ ብርና ሁለት ነጥብ ይቆጠርብናል ማለት ነው። ስለዚህ ዛሬ ያየናቸው በሁለተኛ ደረጃ ጥፋት ስር የተዘረዘሩት አምስት የጥፋት አይነቶች እነዚህ ናቸው ማለት ነው። ሁለተኛ ደረጃ ጥፋት ስር የተዘረዘሩት አጠቃላይ ሰላሳ ስምንት ናቸው። ዛሬን ጨምሮ ሰላሳ የጥፋት አይነቶች አይተናል ማለት ነው። እነዚህን የጥፋት አይነቶች አጥፍተን ብንገኝ አንድ ሺህ ብር እና ሁለት ነጥብ ይቆጠርብናል ማለት ነው። ከቅጣቱም በላይ ደግሞ በቸልተኝነት እነዚህን ጥፋቶች ብናጠፋ ላደጋ ልንጋለስ ስለምንችል ተገቢውን ጥንቃቄ አድርገን ልናሽከረክር ይገባል ማለት ነው። ይህ እንግዲህ የዛሬ መልእክቴ ነው። ይህን መረጃ ለጓደኞቻችሁ፣ ለመንጃ ፍቃድ ተማሪዎች፣ ለአሽከርካሪዎች አድርሱላቸው።